የተለያዩ ዓለም አቀፍ ድርጅቶችና የሀገራት ተወካዮች በትግራይ ክልል እየተካሄደ ያለውን የቀድሞ ተዋጊዎችን መልሶ የማቋቋም ትግበራ ሂደት ጎብኝተዋል። በትግራይ ክልል የቀድሞ ተዋጊዎችን ዲሞቢላይዝ መልሶ የማቋቋም ትግበራ እየተካሄደም ይገኛል። የአፍሪካ ኅብረት የተባበሩት መንግስታት ድርጅት የአውሮፓ ኅብረትና የተለያዩ ሀገራት ተወካዮች በመቀሌ የተሃድሶ ማዕከል በመገኘት የስራውን ሂደትና እንቅስቃሴ ተመልክተዋል። የመርሃ ግብሩን የስራ ሂደትም የተሃድሶ ኮሚሽን አመራሮች ለልኡካን ቡድኖቻቸው አብራርተውላቸዋል። አሁን ላይ በትግራይ ክልል በሁለት የተሃድሶ ማዕከላት የቀድሞ ታጣቂዎችን መልሶ የማቋቋም ተግባር እየተከናወነ ስለመሆኑ ተገልጿል። እዚሁ ላይ ልንቆይ ነው። የተወደዳችሁ ይህንን ስነ ስርዓት እየተካተለ የሚገኘው ዘጋቢያችን ሙሉ ግርማ የተጨማሪዎችን ሊያጋራን ከስፍራው በቀጥታ መስመራችን ላይ ነው የሚገኘው። ሰላም ለአንተ ሙሉ እንደምን ቆየህ? እንግዲህ በክልሉ የቀድሞ ተዋጊዎችን መልሶ የማቋቋም የትግበራ ሂደት ይሄኛው ሌላኛው ምዕራፍ ይመስለናል። ና ምን አዲስ ነገር አለ? ከጉብኝቱም የተላለፉ መልእክቶች ካሉ ትዝብትን ማካተል ልትነግረን አመሰግናለሁ እንግዲህ እንደሚታወቀው ከ2013 ጀምሮ ለሁለት ዓመታት ያህል የተካሄደው የሰሜኑ ጦርነት በፕሪቶሪያው ስምምነት መቋጨቱ ይታወሳልና በፕሪቶሪያው ስምምነት አካል የሆነው የቀድሞ ተዋጊዎችን መልሶ የማቋቋም ስራው በህዳር ወር ላይ መጀመሩ ይታወሳል። ነገር ግን አንድ ወር ያህል እንደተጓዘ በተለያዩ ቴክኒካዊ ጉዳዮችና እንዲሁም ደግሞ በትግራይ ክልል ባለው የፖለቲካ ሁኔታ መቋረጡን የተገለጸው እንግዲህ ከሚያዝያ ሁለት እንግዲህ፣ ባለፈው እንደምናስታውሰው በትግራይ ክልል እንደ አዲስ ጊዜያዊ አስተዳደር መቋቋሙ ይታወሳልና የዚህ ጊዜው አስተዳደሩም እንግዲህ ሌተናል ጀነራል ታደሰ ወረደ እንግዲህ መሾማቸውም የሚታወስ ነው። እንግዲህ ከዛ በኋላ ከሚያዚያ ሁለት በኋላ የመጀመሪያው ምዕራፍ የቀድሞ ታጣቂዎች የቀድሞ ተዋጊዎችን መልሶ የማቋቋም ስራው በይፋ ዳግም መጀመሩ ነው እንግዲህ በዛሬው ዕለት የተገለጸው ይህንን ተከትሎ፣ እንግዲህ በዛሬው ዕለት እነዚህ አጋር ድርጅቶች ይህንኑ የመልሶ ማቋቋም ስራውን የሚደገፉት እንደ አፍሪካ ህብረት ያሉ የተባበሩት መንግስታት ድርጅት ኤጀንሲዎች፣ የአውሮፓ ህብረትና እንዲሁም ደግሞ የተለያዩ ስምንት ሀገራት የሚሆኑ ልዑካን ናቸው። እንግዲህ እዚህ መቀሌ በሚገኘው የተሃድሶ ማዕከል ውስጥ በመገኘት የስራውን ሂደት የጎበኙት እንግዲህ አጠቃላይ ባለው ሂደት ውስጥ ይህ የቀድሞ ተዋጊዎችን መልሶ የማቋቋም ስራው በመጀመሪያው ምዕራፍ ወደ 75000 የሚጠጉ በትግራይ ክልል የሚገኙ የቀድሞ ተዋጊዎችን መልሶ የማቋቋም ስራውን በእቅድ ደረጃ ተይዞ እየተገበረ ነው የሚገኘው። ነገር ግን እስካሁን ባለው ሂደት ውስጥ ወደ 12000 የሚጠጉትን የመልሶ ማቋቋም በማድረግ ወደ ማህበረሰቡ የመቀላቀል ስራ መሰራቱን የተገለጸውና አጠቃላይ ግን ይሄኛው አሁን ላይ ተካሄደ የሚቀጥል እንደ መሆኑ መጠን በሚቀጥሉ ሶስት ወራትም ወደ 60 ሺህ የሚጠጉ የቀድሞ ተዋጊዎችን መልሶ የማቋቋም ስራ እንደሚከናወን የተገለጸው አሁን ባለው ሂደት ውስጥ በትግራይ ክልል ውስጥ ወደ ሁለት ማዕከላት አሉ። እዚህ አሁን እኛ በምንገኝበት በመቀሌና እንዲሁም በደጋሃሙስ የሚገኙ ሁለት ማዕከላት ላይ አሁን ላይ ስራው እየተከናወነ የሚገኘው በቀጣይ ደግሞ ወደ ሁለት ተጨማሪ ማዕከላቶችንም በመጨመር ወደ አራት የማሳደግ ስራ እየተከናወነ መሆኑን ነው የብሔራዊ ተሃድሶ ኮሚሽን ተመስገን ጥላሁን የገለጹት። እንግዲህ ይህ የቀድሞ ተዋጊዎችን መልሶ ከማቋቋም አንጻር ከፍተኛ ቁጥር ያላቸው ተዋጊዎች እንደመሆኑ መጠን ከፍተኛ ሀብት የሚፈልግ እንደመሆኑ ነው የተነገረው። ይህንንም ሀብት ከመሰብሰብ አኳያ እነዚህ አጋር ድርጅት የሚባሉት እንደተባበሩት መንግስታት የአውሮፓ ሀገራትና የተለያዩ የአውሮፓ ኅብረትና የተለያዩ ሀገራትን ድጋፍ የሚሻ ስለመሆኑ የገለጸው ከዚህ ቀደመም የሚያደርጉት ድጋፍ እንዳለ ሆኖ በቀጣይም እንግዲህ በዘለቄታ እንደዚህ አይነት ድጋፎችን አጠናክረው እንደሚቀጥሉ ነው የገለጹት። ና ይህ የቀድሞ ታጣቂዎችን ወይ ተዋጊዎችን መልሶ ከማቋቋም አንጻር አካባቢም ሆነ በትግራይ ክልልም ሆነ በኢትዮጵያ ዘላቂ ሰላምን ከማስፈን አንጻር የራሱ ሚና እንደሚጫወት ነው የተገለጸው። ባልደረባችን ሙሉ ግርማይ ከስፍራው በቀጥታ መስመራችን መረጃዎችን ስላጋራህ እናመሰግናለን። መልካም ቀን